ፋኖ እኮ የክብር ስም፣ የጀግና ስም እኮ ነው ጎበዝ። እኔም ፋኖ ነኝ። ዛሬ ልንገራችሁ፣ የሚከፋው ሰው ካለ የሚከፋው፣ ደስ የሚለውም ካለ ደስ ይበለው። እኔም ፋኖ ነኝ። ፋኖ ማለት አገር ስትወረድ ግንባሩን ለጥይት ሰጥቶ ተደፍቶ ሰላም እንዲከበር ያደረገ የጀግና ስም ነው እንጂ ጽንፈኛና ዘራፊ ቡድን ፋኖ ነኝ ቢል አልሰማውም። አማራ ለ

አሁንም እንደክ እንደክማለን እናስታርቃለን።